አብርሃም ስለሰጠችው ሰዓት የምታቂው ነገር አለ? እኔ ምንም አውቀው ነገር የለም እውነት ለመናገር ማለት ነው። ስለዛ ስለአብርሃም ስለሰጠችው ሰዓት የምታቂው ነገር አለ? ሁለታችሁ ስላላችሁ ልጅ ተናገር። ልጅ አለን አለን። እሺ ምን ይምጣ? በቃ ይሄ ነገር ይሄ ጉዳይ አሁንም በአብርሃም ህይወት ቻሌንጅ ሊሆን ይችላል፣ በሩታ ህይወት ቻሌንጅ ሊሆን ይችላል ብዬ አብርሃም ራሱ እንዲያስወጣት እንጂ የደረሰብኝ ተጎድቼበታለሁ ወድቄበታለሁ ብዬ ተሰቃይቼበታለሁ ብዬ የማስበውን ሂስትሪ ጭራሽ መሀላቸው ላይ ልጅ እንዳለ ምናምን የሰማትኝ ሄርሚላና አቢ ልጅ እንዳላቸውና ከዚህ በኋላ እኔ እሱን የማሳደግ አቅም የለኝም ስለዛ መታ እንድትቀበለኝ እንድትረከበኝ እፈልጋለሁ፣ አይነት ነገር ሄርሜላ ለአብርሃም ስለሰጠችው ሰዓት የምታውቀው ነገር አለ፣ እሱን ተናገር። ምንድን ነው ሰዓቱ? ከአብርሃም ዞር ለማድረግ የሆነ እስከዛ አብርሃም ጋር ሄዶ የሆነ ነገር እንደ አንቺ ትኩረትሽ በሙሉ አብርሃም ጋር ነገር ከይ ነገር በጣም የሚጠቅመው ሰው አለ። ገባክ? ማን ነው የሚጠቅመው? በነገራችን ላይ እኔና ሷ መሀል ያለ ሚስጥር አለ ና ያንን ነገር መሸከም አቅቶኛል ብቻዬን፣ ማለት ብቻውን ማድረግ እንዳቃተው እና እኔ ጋ ያለው ሚስጥር እንድትወስድ እፈልጋለሁ ነው ያለኝ። ስለዛ እኔ ማለት ሌላ ሰውም የነገረኝ ነገር አለ። እኔ ነገሮችን ማስተካከል ስለከበድኝ፣ ከዚህ በላይ መሄድ ስለከበድኝ መታት ውሰድ ነው ያለኝ። ስለዚያ ልጇን መታት ውሰድ አይነት ነገር ነው እያለኝ እያወራኝ የነበረው ማለት ነው። ዛሬ ደግሞ ሰላም ሰላም፣ እንዴት ናችሁ? ና የተከበራችሁ የእኔ ውድ ቤተሰቦች፣ ደህና ናቸው። እኔ ያለውን እግዚአብሔር ይመስገን። እናንተን በያላችሁበት ሰላማዎች ይብዛልኝ። እንግዲህ ቤተሰቦች፣ ዛሬ ተመልሼ ወደ እናንተ መጥቻለሁ ማለት ነው። ያው እያያችሁ ነው። ሰሞኑን አንዳንድ ማለት አላስፈላጊ ነገሮች እየተፈጠሩ ነው ከኔ ጎን ሆነው በተለይ ደግሞ እኔ ሩታ ጋር ሄጄ ከመጣሁኝ በኋላ አጠገቤ እየመጡ ለምን ሄጅ እንደዚህ ያደረግሽ ና ምን እያሉ የማይሆን ሴራ እያሴሩ ወደ እኔ ሲመጡ አይታችኋል። እና እውነት ለመናገር እኔ ምንም አውቀው ነገር የለም። ትላንትና አይታችኋል መቅደስና ረዴት ማይሆን ነገር ነው ያደረጉት። ማለት አይደረግም እንደዛ። እኔ ብቻ እንደሆንኩኝ አይተው ብቻ እንደሆንኩኝ አውቀው በዛ ልክ እኔ ላይ ሲዝቱ፣ በዛ ልክ ድንጋይ አንስተው ማለት የማይደረግ ነገር ነው። ጭራሽ ከነሱ የማይጠበቅ ነገር ማለት ነው። በጣም ነው የደበረኝ እውነት። ማለት እንዴት ነው ስነግራቸውላ ሊያምኑኝ አልቻሉም። እነሱ ግን እኔ ለእናንተ ነግራቸዋለሁ። አሁንም ቢሆን ማለት ነው ከዚ በፊትም እየተናገርኩኝ ነው። አሁንም ሁሌም ደጋግሜ የምናገረው ነገር ነው። እኔ ሄርሜላን በዚህ መልኩ ምንም አላውቃትም ጭራሽ። እነሱ አንቺ ነሽ እንደዚህ ስጦታውን የሰጠች እሷ ናት። ለሩታ እኔ ሲጀምር ከዚህ በኋላ የሩታ ዩት እንዲበጠበቅ አልፈልግም። እንደዚህ አይነት አላማም የለኝም። እነሱ በምን አይነት መንገድ አስበውት እንደሆነ ባላውቅም ሄርሜላ ናት የሰጠችሽ ስጦታውንና ና እሷ ጋር ሄደሽ ሰተሽ ሌላ ነገር እንዲፈጠር ነው የአሴር ሹ ሴራ አለ። ከዚያም አልፎ ደግሞ ጭራሽ ፎቶ አቀናብረው ማለት እኔ ከሄርሜላ ጋር ጭራሽ ፎቶ የሚባል ነገር የለኝም እውነት ለመናገር አውቃታለሁ። ምክንያቱም የቤት አይጅራልሽ ናት። ከዚህ በፊት ትንሽ እንታወቃለን አንድ ትምህርት ቤት የተማር ነው እንጂ ከዚያ ያለፈ ምንም አይነት ግንኙነት የለንም። ግን በዚያ ልክ ፎቶ እንደዚያ አሰርቶ እኔን ለመጣል እና እኔን ሌላ ነገር ለማስባል በሰዎች ዘንድ እንደዚህ ማድረግ ተገቢ አይደለም። እውነት እና ቤተሰቦች ሁሉም ነገር አይታችኋል። እኔ ምንም የማውቀው ነገር የለም። ትናንትም ቢሆን ከዚያ በፊትም ቢሆን ያደረኩት ሄርሜላ ከአብርሃም ህይወት እንድትወጣ እንጂ ሌላ ነገር አይደለ አልነበረም። ያደረግኩት ምክንያቱም እሷ በፈጠፈጠች ህይወት እኔ ጌታም ነበረ። አንቼሽ መጀመሪያ የነሳሹ አንቼሽ፣ የዚህ ሁሉ ምክንያት እየተባልኩኝ ብዙ ነገር እየተባልኩ ስለነበረ ለዚያ ነው ከአብርሃም ህይወት እንድትወጣ ያደረግኩት ማለት ነው። ከዛ ሩታ ጋር መሄድ ደግሞ እንደዚህ ያቃጠላችሁ መሄድ ከሆነ እንደዚህ ያቃጠላችሁ ምንም ልታደረጓችሁልም፣ ምንም ልታመጧችሁልም እኔና ሷ ሰላም በመሆናችን እኔ ሄጄ ከሷ ጋር ተነጋግሬ ማለት ከዛ በፊት ተናግሬ ያለ ማናችሁም አጠብቁም። እውነት ለመናገር ሩታ ጋር ሲሄድ ሩታ የምትቀበለኝ አይነት ነገር አይመስላችሁም። እና ያ ከሆነ እንደዚህ ያናዳችሁ እንግዲህ አንድ ይሆኗል ምንም ማረጋችሁልም ማለት ነው። ምንም አይነት ነገር ልሰማ አልችልም። እና ቤተሰቦቼ ትላንትና የሆነ ቪዲዮ አይቻለሁኝ እናንተ ማየታችኋል ብዬ አስባለሁኝ። አብርሃም አንድ ያገኘው ልጅ ነበረ አቢ የሚባል ልጅ ማለት ነው። አቢ ማለት ደግሞ የሄርሜላ ፍቅረኛ ነኝ ብሎ የመጣው ልጅ ትላንትና፣ ባቢ ቻናል የተጫነውን ቪዲዮ አይታችኋል ማለት ነው። እና ከዛ በፊት ልጁን አውቀዋለሁ እኔ ጋር ደውሎልኝም ነበር። ስለ ሄርሜላ አንዳንድ ነገሮችን አውርቶ ነበር። ግን እኔ በፍጹም ላምነው አልቻልኩኝም። ማለት ትላንትናም ካያችሁት የሚያወራበት መንገድ ትክክል አይደለም። እኔ ለምሳሌ ማለት በፍቅር መጎዳትን እኔ አውቀዋለሁ። እኔ ላይ ደርሶ ስላየሁት ብዙ ነገሮችን አውቃለሁኝ እኔ በሱ ቦታ በሆን እንደዚ አልነበረም። አብርሃምን ማወራው ማለት ውስጤ ሊቀበልልኝ አልቻለም። ከዛ በፊትም ባወራው ነገር ውስጤ አላመነበትም። እኔ ጋ ደውሎ ሄርሜላ ፍቅረኛ ነኝና እንደዚህ አርጋኛለች እንደዚህ ተከድቻለሁኝና በዚህ በዚህ መልኩ እርጅኝ እንደዚህ አርግልኝ ሲለኝ አምኜ ልቀበሉ አልቻልኩም ነበረ። ግን ትናንትና ሳይ ቪዲዮን ግራን የገባኝ እውነትም እንደዛ ነው፣ እውነት ሄርሜላ ፍቅረኛ ነው የሰማሁት ነገር። እሱ ብቻ ሳይሆን ብዙ ብዙ ነገሮች እንሰምቻለሁ። ሄርሜላ እና እሱ መሀል ያለ ነገር ብዙ ነገሮችን ሰምቻለሁ። ሆኖም ከሆነ ደግሞ ማለት በዚህ መልኩ አይደለም። ፍቅረኛው ከሆነች ብዙ ነገሮችን የማድረግ አቅም አለው አቢ ማለት ነው። ማስወጣት ይችላል እሷን ከአብርሃም ጋር ሄዶ እሷን ነቅሎ ማስወጣት ይችላል እንጂ በዛ መልኩ እንደዚህ ያርጋኛልች እንደዚህ እንዳትጎዳ እንደዚህ ይሄ ተገቢ አይደለም። እና እንደነገርኳችሁ ከዛ በፊትም እኔ ጋር ደውሎልኝ ነበር። ዛሬም ደውሎልኛል። እኔም እሱ ማግኘት ስለፈለግኩኝ ጠርቸዋለሁ ማለት ነው እዚህ እኔ ጋ ያለውን ነገር ሁሉንም ነገር የምጠይቀው ይሆናል። እና ቤተሰቦች ዛሬም ቢሆን እኔ በሰውዬው መግባት ፈልጌ አይደለም። ታውቃላችሁ ከዛ በፊት የሄድኩበትን መንገድ ማለት ነው እኔ ስም እንዳይነሳ ለማድረግ ብዙ መንገዶችን እጄ ነበር። ሄርሜላን እስከ ማግኘት ቤቷ ድረስ እስከ መሄድ ብዙ ነገሮች ማለት ነው። ከዛ በፊት ደግሞ ማለት እኔ አቢን ያላመንኩበት መንገድ ደግሞ ያላመንኩበት ነገር ዛሬ፣ ከዛ በፊት የሄርሜላ ፍቅረኛ ነኝ ብሎ እኔን የደመደበ ልጅ አለ። ታውቃላችሁ እሱን እኔ ላይ ጉዳት ያደረሰ እኔ ላይ ጥቃት ያደረሰብኝ ልጅ አለ። ስለዚህ ብዙ ሰዎች እየመጡ ስለሆነ ላምነው አልቻልኩኝም፣ አቢን ማለት ነው። ስለዚህ በዛ ላይ ደግሞ በዛ መንገድ እንደዚህ ተለማምጦ ማውራቱ ተገቢ ነው ብዬ አላስብም። ፍቅረኛው ከሆነች ግንኙነት ካላቸው ሁለታቸው መሀል ላይ የሆነ ነገር ካለ እሷን ጎትቶ ማስወጣት ይችላል እንጂ አንተንም እንዳትጎዳ ጎዳ እኔም ጎተኛለች ምንም ግልጽ ያኖልኝ ነገር ነው ፍቅረኛሞች ናቸው ወይስ ተለያይተዋል? ፍቅረኛው ከሆነች ደግሞ ለኔ ጥሩ መንገድ ነው የሚሆነው ምክንያቱም ከዚህ በኋላ ሄርሜላ እኔ ከአብርሃም ጋር ማየት አልፈልግም። ሁሉም ነገር ታያላችሁ፣ ነገሮች እየተስተካከሉ ነው። ከሩታ ጋር ያለውም ነገር አሁን ትንሽ አሪፍ ስለሆነ ከዚህ በኋላ ምንም አይነት ማለት መሀል ላይ የሚገባ ነገር አልፈልግም። በተለይ ደግሞ በሄርሜላ ጉዳይ ምንም አይነት ነገር ስለማልፈልግ ማለት ነው ያው ብዙ ሰዎችም አውርተዋል። እኔም አንዳንድ ነገሮችን ለማውራት ሞክሬያለሁ፣ ለማሳየት ሞክሬያለሁ። ሄርሜላ ልጅ እንዳላት ከዛ በፊት ደግሞ መቅደስ ልጄ ነው ብላ ያመጣችው ልጅ የሄርሜላ እንደሆነ ብዙ ነገሮችን ሰምቼ ለእናንተ ለማሳየት ሞክሬ ነበረ። ዛሬ ግን የሰማሁት ነገር ሌላ ነው። እሱ ሳይሆን ብቻ አላቅም። እኔ አሁን እንዴት ብዬ ራሱ ለእናንተ እንደምነግራችሁ ከዛ እሱ መጥቶ ቢነግራችሁ እና ያለውን ነገር ሁሉም ነገር ቢያስረዳችሁ ደስ ይለኛል። ከሁለታቸው መሀል ሄርሜላ እና አቢ መሀል የሆነ ማለት አውታ ያልተናገሩት ነገር አለ እና አንዳንድ ነገሮችን ስሰማ አቢም በጣም ያሳዝናል። ማለት ይሄ ወንድ ነው ከዛ መሀላቸው ላይ ያለውን ነገር ችሎ መኖር ማለት እኔ እንደሰማሁት ከሆነ በጣም ነው የሚከብደው። አላቅም እኔ ፍቅረኛዋ ይሁን ባላ ይሁን የማውቀው ነገር የለም። ግን ጭራሽ መሀላቸው ላይ ልጅ እንዳለ ምናምን የሰማሁትኝ ሄርሜላ እና አቢ ልጅ እንዳላቸው እና ከዚህ በኋላ እኔ እሱን የማሳደግ አቅም የለኝም፣ ስለዛ መታ እንድትቀበለኝ፣ እንድትረከበኝ እፈልጋለሁ አይነት ነገር ነው እያለ ያለው እና ያንን ነገር እንዲያስረዳኝ ይፈልጋለሁ። እውነትም ልጅ ኖሯት ከሆነ በዚህ መልኩ ማድረግ ተገቢ አይደለም። እውነት ለመናገር አያገባሽም ምናምን ልትሉኝ ትችላላችሁ፣ ግን የሆነ ነገር በተፈጠረ ቁጥር የኔ ስም ስለሚጠራ ያን ነገር ደግሞ እኔ ስለማልፈልገው ነው። እና ሁሉንም ነገር ዛሬ እሱን አግኝቼ ማሳያችሁ ይሆናል። ምንም አይነት ምስጢር አይኖርም፣ ምክንያቱም አብርሃምን እስከ ማግኘት ድረስ ከደረሰ እሱ ጋር የሆነ እውነት አለ ማለት ነው እንጂ ከመሬት ተነስቶ ሄዶ አብርሃምን ሄርሜላን ተወልኝ ምናምን ሊለው አይችልም። ስለዚ አቢ መሀል የሆነ ነገር አለ እሱን ነገር ደግሞ እኔ ዛሬ እሱን አግኝቼ በእናንተ ፊት ሁሉንም ነገር የማስወጣ ይሆናል የማናገረው ይሆናል ማለት ነው። እንጠብቀው ቆየው ከጠራሁትና ቆየብኝ። ትንሽ እንደ ጥሩ ታሪክ እንደ ትሩዝና እና ቤተሰቦች ቺ አቢ መጥቷል። ይታየኛል ለውነ ጉዳይ ፈልግ ነው እዚጋ ማለት እኔ እናንተ ብቻ አይደለንም ያለ ነው ብዙ ሰዎች አሉ ማለት ይቻላል። ምክንያቱም እዚህጋ ካሜራ ይዥን የጠበቅኩ። ከዛ በፊት እኔ እናንተ ተደዋውለናል፣ ደውለህልኛል። እና አንዳንድ ነገሮች ለማውራት ሞክረ ነበረ እሱ ነገር ታስታውሳላ ከዚህ በፊት ደውለህልኝ ነበር ብዙ ጊዜ። አዎ፣ እኔ ደግሞ አንተን ያላገኘሁበት ጉዳይ አለኝ። በዛ ሰዓት አንተ ስደውልኝ አላገኝህም፣ አይመቸኝ ምናምን እያልኩ ነበር። እና ለምንድን ነው አንተ የነገርከኝ ነገር ማመን ስላልቻልኩኝ ነው ማለት። በየትኛውን መንገድ ላምን አልችልም። ምክንያቱም ብዙ ሰዎች እየመጡ እኔ የሄርሜላ ፍቅረኛ ነኝ እና እንደዚህ እንደዚህ ያርጊ እንደዚህ እንደዚህ ያርጊ እያሉ ስለነበሩ አንተ ላምን አልችልም። ገባ። ትላንትና ደግሞ አብርሃም አግኝተኸው ብዙ ብዙ ነገሮችን አውርተሃል እኔ አላቅም አንተ ጋር ያለው እውነት ምን እንደሆነ እኔ አላቅም። አንተ ውስጥ የሆነ እውነት ይኖራል እንጂ የሆነ ነገር ሳይኖር አብርሃምን ልታገኘው አትችልም። በዚህ እርግጠኛ ነኝ ገብቶሃል። እና ዛሬ የፈለግኩ ለምንድነው ያለውን ነገር ሁሉም ነገር እንድት ነገረኝ ነው። ፈልገው ሩት ማናት ሄርሚላ ከአብርሃም እና ከሩታዩት እንድትወጣ። እኔም በዚህ ሰዓት እየተባልኩ ያለውን ነገር አይተሃል። ምናልባት ልታይ ትችላለሁ ብዬ አስባለሁኝና አንቺ ከእሷ ጋር ግንኙነት አለሽ። አንቺ እንደዚህ የምታደረጊው ሁለታችሁ ትተዋወቃላችሁ፣ እና ስለ ለአብርሃም ስለሰጠችው ሰዓት የምታውቂው ነገር አለ። እኔ ምንም አውቀው ነገር የለም እውነት ለመናገር ማለት ነው። ስለዛ ለአብርሃም ስለሰጠችው ሰዓት የምታውቂው ነገር አለ፣ ያንቺ እጅ አለበት ምናምን እየተባልኩኝ ነው። ስለዛ ሄርሜላ ባጠፋችሁ ጥፋት የኔ ስም እየተነሳ ስለሆነ ያንን ነገር ደግሞ አልፈልገውም ማለት ምንድን ነው ያላችሁ ግንኙነት? ነፂ አሁን በመጀመሪያ ደረጃ በዚህ ላይ መንገድም እኔ ጋር እኔ ከዚህ በፊት እኔና አንቺ በብዙ መንገድ በስልክ እንደተጨቃጨቅንና እንደተጣላን ታውቂያለሽ። ሌሎችም ምክንያቶች ነበሩብን። ገብቶሻል? እንደተጨቃጨቅን ምናም ታውቂያለሽ። አሁን ግን ሄርሜላ አብርሃምን ከማግኘት ጋር ተያይዞ ሄርሜላ እንዲ ምናምን የሚለው ፕሮሰስ ለማምጣት ሲጀምር፣ እኔ አይደለም የሄርሜላ ታሪክ አንስቼ የአብርሃም ሕይወት ወይም ያንቺ ሕይወት ለማስተካከል ሳይሆን ሁለታችሁም እኮ ከዚህ ከሱ ሕይወት አታስፈልጉም እያልኩ ያለው ልጅ ነ ማለት አሁን አንቺ ራሱ መጠየቅሽ እኮ። ይቅርታ አድርጊልኝ ነፂ፣ ብዙ ተጨቃጭቀናል ከዚህም በፊት ብደውልም አታገኘኝም ምናምን ነገር እና ሌሎች ምክንያቶች ነበርን ግን አሁን አንቺ ራሱ ለምን እንደፈለግሽው አልገባኝም። ይቅርታ አድርግልኝ። አሁን ማለት ይሄ እኮ ግልጽ ነው። እኔ የተናገርኩት ነገር እኮ ግልጽ ነው። ገባ፣ ግልጽ እኮ ነው። ስለገባኝ ነው። ለምን ይሄ እኔ አሁን እኔ አንተን እንደዚህ ማለት ይሄ በማይሆን መንገድ ማውራት አልፈልግም። እኔ ይገባኛል፣ እውነትም በፍቅር ተጎታ ከሆነ ሄርሜላ ጎታ ከሆነ ይገባኛል። ያ ስሜት እኔም ጋር ስላለው ማለት ነው። እኔም ስለማለው እኮ የአንተ ታሪክ ነው። ስለዚህ እንደዚህ ዓይነት ስሜት ውስጥ ከሆንክ በዚህ መንገድ ማውራት አልፈልግም። አንተን ግን ነግሬሃለሁ። ለምን ማወቅ እንደፈለግኩኝ ነግሬሃለሁ። ገብቶኛል። ግን ከትላንት በኋላ ስልክ እየተደወለ ምናምን፣ ይሄን አይነት ፕሮሰስ እኔ ያለፈ ታሪኬ ነው የተናገር። ካለፈ ታሪኬ ማንም ሰው ደግሞ እንዲጎዳበት ስለማልፈልግ ሰንበዴ እጅ ያወራውት ያወራውትም ከህይወቱ ያለፈ ታሪኬ ነው። አሁን ምንም አይነት ነገሮችን እንድደብቅ አልፈልግም። ማንንም ሰው ፈርተክ ይሁን ነገር፣ ለምን ከዛ በፊት እኮ በስልክ ደውለው ለምንድን ያልከኝ? አንተ እኔን ምንድን ያለፈ ታሪክ እንዳልሆነ እኮ ነው የነገርከኝ። ማለት ነገሮችን ሁለት ቃል ማውራት ተገቢ አይደለም። ሲጀመር አንተ ትላንትና አይደለም፣ ትናንትና አብርሃም ጋር ያወራኸው ነገር እና ከዛ በፊት እኔ ጋር ደውለው ላይ ያወራኸው ነገር እኩል አንድ ስላልሆነልኝ ነው። ገባክ? ሁለት ቃል ነው እኔ እንደወጣ ብለክ ነው ዛሬ። ያለፈ ታሪክ ነው ህይወቴ ውስጥ ያለች ሰው ናትና ትታኝ ብዙ ነገሮችን አውርተሃል። ብዙም አይደለም ብዙ ምጠይቅ ጥያቄ ይኖራል። በስርዓት ብታወራኝ ጥሩ ነው። እውነት ይኸውልሽ፣ በዚህ አይነት መንገድ እኔና አንቺ እናወራለንም ብዬ እኔ አላሰብኩትም፣ አላስብም ወደፊቱም። እንዲህ አይነት ፕሮግራም አልነበረኝ ምልሽ ገብቶሻል። መቼም ትላንትና አብርሃምን አግኝቼዋለሁ። አብርሃምን ሳገኘው ግን ያገኘውበት መንገድ ሰምተሸዋል። ቪዲዮ ላይም ተጭኖ አይተሸዋል። እኔ ቤት ላይ ተጭኖ አይተሸዋል። ስለዚህ ይሄ ነገር ይሄ ጉዳይ አሁንም በአብርሃም ህይወት ቻሌንጅ ሊሆን ይችላል፣ በሩታ ህይወት ቻሌንጅ ሊሆን ይችላል ብዬ አብርሃም ራሱ እንዲያስወጣት እንጂ

አሁን እኮ ስራት ባለ ነው አንቺ አገባሽ ምናምን ልትለኝ አንተ አትችልም። ገባክ? በብዙ መንገድ አውርቼ እሻለሁ ነው በብዙ መንገድ አውርቼ። ለምን እየደወልክ እንደዛ ማለቱ ለምን አስፈለገ? ያኔ ለምን ተረተሻ? አጠገብ ማግኘት ነው ዛሬ ሰው አለ። ስንትሰው እኮ እየመጣ የሄርሜላ ፍቅረኛ ነኝ እነሱ አይቼ ከመሳቅ ውጪ ምንም ማድረግ አልችልም። ይሁኑ አይሁኑ፣ ከኔ በኋላ ያለኔ በኋላ ያለእኔ ያላመንኩበት መንገድ ነው እየነገርኩ ያለው ምንድነው ምንድ ነውን እዚህ ጋር ያለው ያኔ ስደውልኝ ያላመንኩት በዛ መንገድ ነው። ብሶች እየደወሉ ስለነበረ እኔ አንተን ለጊቼ የማምንበት ምንም ምክንያት የለም። ከዛ በፊት የሄርሜላ ፍቅረኛ ነኝ ብሎ እኔን የደበደበኝ ልጅ ታቃለ፣ ገባ ሴት ልጅ ላይ እጅ እስከ ማንሳት ድረስ ማለት ነው። ስለዚ አንተ ስደውልኝ አንተን አግኝቼም እንደምታደርገኝ ላውቅ አልችልም። እኔ ምን አይነት ሰው እንዶንክ ይኸውልሽ። ከዚህ በፊት በሌላም ሰው መንገድ እኮ ታቂኛለሽ። እኔ ምን አይነት ሰው እንዶንክ ታቂያለሽ አንቺ። አሁን ግን አፈቀርኳት የኔ ፍቅረኛ ናት ብሎ መጥቶ አንቺ ላይ ተጽዕኖ የፈጠረውም ሰው እሱ ራሱ የራሱ አጀንዳ ይዞ ነው። አሁን በእኔና በሄርሜላ ታሪክ ውስጥ የነበረው ነገር ላይ ማንም ሰው እጁ የለበት። እንሱ የራሱ ነገር፣ የራሱ ዓላማ፣ የራሱ ነገር ይዞ ፈጥሮ ነው በቃ ለሆነ ነገር ለጥቅማቸው፣ ሁሉም ሰው እንደዛ ያመሳ። እኔ ደግሞ የደረሰብኝ ተጎድቼበታለሁ፣ ወድቄበታለሁ ብዬ ተሰቃይቼበታለሁ ብዬ የማስበውን ሂስትሪ እንደገና አምጥታችሁ እኔን ለመቀስቀስ ወይስ ከእሷ ጋር ሌላ ታሪክ እንድጀምር አሁን ፍላጎት አለችው ማለት? ሂስትሪ መናገር አትፈልግም እንጂ የሆነ ሂስትሪ አለክ። በቃ ለምን አልተውም ነገሮች አሉ አንተን ማለት ነው። ግን እቺ ነገር ራሱ በስርዓት ማውራት አልቻልክም። እኔ እኮ ነፂ፣ አሁን ደከም የሆነ እኔ አንተን እኮ ሳልረዳ ቀርቼ ምናምን አይደለም ግን አንተ የሆነ ነገር ብታረግ ሄርሜላን ቢያንስ እኮ ፍቅረኛ ከሆነች ትንሽ ጊዜም ታውቃት አለ አይደል አንተ አውቃት አለው በሚገባ ቀላል አይደለም ፍቅረኛ ሲሆን ቀላል አይደለም በብዙ መንገድ ትዋወቁ ትችላላችሁ ስለዚ አንተ ዛሬ እሷን ማስወጣት ትችላለህ እሷን ኮንትሮል ማድረግ ትችላለህ ነው ኬት ነው ማስወጣት አሁን እኮ የለንም ተራርቀናል ኬት ነው ማስወጣት ሄርሜላ እዚህ እኮ የሉም ሄርሜላ፣ ሁሉም የለም እኮ ን ፍቅረኛ ይናት ነው ነበረች። አይደለም፣ ለምን ተዋሻለ? ደውለህ ያወራኸውን ለምን አታወራም? አሁን ደውለህ የነገርከኝን ነገር ለምን ለእኔ የደወልኩልሽ ሳይሆን የደወልኩልሽ ሳይሆን ጀምረን ለምን ለአብርሃም የነገርኩት ላይ አልጀመርንም? ለምን ሌላ ታሪክ መቀስቀስ ላንቺ ያስፈልጋል? ለራስሽ ለ አሁንም እየፈለግሽኝ ያለው አሁንም እያመጣሽ ያለውን ታሪኩ ከአብርሃም ዞር ለማድረግ የሆነስ ከዛ አብርሃም ጋር ሄዶ የሆነ ነገር አንቺ ትኩረትሽ በሙሉ አብርሃም ጋር ለምን ስሜ እንዳይጠራ ነው ማንም ሌላ ሌላ ነገር አምጥቶ እንትን ባለው ነህሚያ ወይም አቢ ተጠያቂ ሊሆን አይችልም። አሁን የምልሽ ነገር መስማት ከቻልሽ ምሰሚ ነፂ። አንቺ ሁሉ ነገር የሆነ አላማ ይዘሽ የሆነ ነገር ይዘሽ መነሳት የለብሽም። ገብቶሻል። በስልክ አወራሁሽ አምኜሽ ነዋ። እኔም እኮ አምኜ ነው ያገኘሁህ እንጂ እኔ ማንንም ሰው አግኝቼ ማውራ አይነት ሰው አይደለሁኝም። ለዛም እኮ ነው ስጠርኝ። ሲጀመር እንደዚህ እኔ በስነስርዓት ነው እያወራውክ ያለሁት። የምጠይቀን ጥያቄ መመለስ አይመስልም። ማነዚ፣ አሁን እኮ እኔ በስነስርዓት እንዳወራሽ አንቺ እየጋበሽኝ አይደለም እኮ። ሁለት ቃል መናገርህ እኮ ነው ሰው ሚስጥር የለውም እኮ ሚስጥር አለ። ያንን ሚስጥር ለኔ ነግሬህን ከዛ ለምን ውሸታም ታስብለኛለህ? አለ ውሸት ውሸት፣ እውነት እኮ አደለም እዚህ ጋር። ውሸት እውነት አደለም መከራከሩ ምና ምን ተሆንና። እኔ ሲጀምር አይደለም እኔ መከራከር አላማ የለኝ ጋስጠራ፣ ሰላማዊ በሆነ መንገድ እንድናወራ ነው እኮ። አንዴ ስሚኝ አሁን ምን መሰለሽ፣ ይረብሸኛል አሁን። ሪያሊቲውን ስነግርሽ አሁንም ኔክስት፣ ነገ ከነገ ወዲያ ምናምን በስርዓቱ ይረብሸናል እኮ ምንድ ይረብሽ። አንድ እንደነገርኩሽ እንደሚስጥር አድርገን እናቆየው። አይ ሁለተኛ ደግሞ ቤተሰብ ማወቅ አለበት የምትይው ነገር ካለ ምንም ልነግርሽ የሚችለው ነገር የለም። አሁን ለእኔ ነገርከኝ ነገር ትናገራለህ ሄርሜላ ፍቅረኛ ክነች አሁንም ወይ ደግሞ አንተ ከእሷ ጋር አንተ የተናገርከው ታሪክ ሌላ ሆኖ ፍቅረኛ ሆና ከዛ ስለ ሰዓቱም ስለ ሁሉ ነገር የምታውቀው ነገር አለ። ስለ ሰዓቱን አይደለም ፍቅረኛ ሆና አንተ የተናገርከው ታሪክ ሌላ ሆኖ ግን ሁለታቸው ያላችሁ ግንኙነት ሌላ ነው ምንድነው ግንኙነት ሌላ ግንኙነት እኮ የለም። አሁን በቃ እነግርሻለሁ እኮ ነጽ፣ እሺ፣ ፍቅረኛ እንድትሆን ፈልገሽ ከሆነ ልቀበልሽ እችላለሁ። አዎ ብዬሽ ልተወው እችላለሁ። ሁሉም ነገር ነው በዛ ወይ እንድናወራ፣ አንቺም የግድ ፍቅረኛ ልትሆን ፈልገሽ ከሆነ እሺ። እኔ እኮ እራስ እያወራኸው ነገር እንጂ እኮ እኔ ከመሬት ተነስቼ ሄርሜላ ፍቅረኛ ልልክ አልችልም። በመጀመሪያ ደረጃ ነጽዬ፣ በመጀመሪያ ደረጃ ፋይናል አንድ ነገር ልንገርሽና ማነው ሚዲያ ላይ ማውራት ያለብንና ሚዲያ ላይ ማውራት የሌለብን ነገር እንለይ ተግባባን። እንለይ እኔ ነግርሻለሁ። የነገርኩሽም ራሴ ማቆ ታሪኬ ላይ ያለ ነገር ነው እኮ ታሪክ ላይ ያለውን ነገር እኮ ጀምረኸዋል አይደለ እንዴ? ሲቀጥል ደግሞ ለእኔ ነግረኸኛል። ከዚ የተናገርከውን ነገር አሁንም ደግመ ንገረኝ፣ ይሽለኔ ማንም የለም፣ ደግመ ንገረኝ። ምክንያቱም አንተ ለእኔ ነገር ነገር በጣም የሚጠቅመው ሰው አለገባክ? ማን የሚጠቅመው ነው? በነገራችን ላይ እኔ አሁን የነገርኩሽ ነገር ሚስጥር ነው፣ እያወራሽ ነገር ብናገረው የሚጎዳ እንጂ የሚጠቀም ሰው የለም። ስለዚህ አሁን ሚዲያ ላይ የሚወራና ማይወራ ነገር ለይተን ጉዳዩን እንተውና አሁን አብርሃም ሄርሜላ ከአብርሃም ሕይወት ትውጣ ያስማማኛል። ሄርሜላ ብቻ ሳይሆን አንቺም ራሱ ከዚህ አይነት ነገር ውስጥ እንድትወጪ ነው እኔ ላይ እንደዚህ እንድታወሪኝና እንደዚህ አይደለም ምናምን አልፈልግም በቃ ነገሮችን እያስተካከልኩ እንጂ ያለው ሌላ ነገር ሲረብሸን የነበረው ታሪክ እኮ ነው ሁሉም ሰው መቶ እዚህ የሚዘከዝከው ነገር እየረብሸን ሲረብሸን የነበረው ነገር ማለት ሁሉም ነገር በአንቺ የተፈጠረው ምናምን ልትለኝ ከሆነ እንደሌሎቹ ማለት ነው እኔም ይሄንን ነገር ነው ማስተካከል የምንፈልገው ብሄር ሜላ መንገድ ማለት ነው ሲቀጥል ደግሞ ነገር ያለው እኔ ሄርሜላን ሚላን አላቃትም። በዚህ መልኩ ግን ታውቂያታለሽ እየተባልኩኝ ብዙ ነገር እየተነገርኩ ነው። ገባህ አነጋገር እንደምታውቂያት ነው ነፂ። አሁን አነጋገር አንተ እንዲህ እንዲህ አውቃታለሁ አውቃታለሁ። ማወቅ ግን ሲባል ማንኛውም ሰው ያን ነገር ሲሆን ይታወቃል። ስለዚህ ለምን አንተ እንዲህ በሌላ ለምን የእኔ ስም እየተጠራ ነው? ትናንት የደረሰብኝ ነገር አንተ ታውቃለህ። ከተጠራ ነፂ፣ ከተጠራ ስም እኔ በቃ ነገር እኔ ነገር አትናገር ግን ሁለታችሁ ስላላችሁ ልጅ ተናገር። ምንድን ምንድን ነው አንተ እና ሄርሜላ ስላላችሁ ልጅ ተናገር። ምንድን ነው ማለት? በጣም አለን እንድል ከፈለግሽ አለና፣ አዎ ልጅ አለን። እሺ ምን ይሁን? እንደዚህ በእንደዚህ አይነት መንገድ ሳይሆን፣ በቃ እንዳላችሁ ልጅ አላችሁ እያልሽ ነው። አላችሁ ነው፣ በብዙ መንገድ ሳይሆን፣ ምን ምን ቃል ምን ነፂ፣ ደግመሽ በዚህን አይነት ጉዳይ መስጠት ሳይሆን በስርዓት አውረኝ። በስርዓት አላችሁ። ስለዛ ሁለታችሁ መፍታት ትችሏላ። ምንም አንፈታም። ነዚህ እኔ በዚህ መንገድም እንድጠርኝም እንድናወራ የምንፈለግ ልጅ አለን አለን። እሺ ምን ይምጣ። በቃ የራስሽ ጉዳይ። እኔ ማለት አላውቅም። በዚህ መንገድ ለምን እንደሚያደርግ ጭራሽ ግራ ነው የሚገባኝ። እግዚአብሔርን ለእኔ ደውሎ ያወራኝ ነገር እና ዛሬ በእናንተ ፊት ስጠይቀው የሚናገረኝ ነገር ሁለት አይነት ነገር ነው። ለዛ ነው ግራ አይገባኝ። ለእኔ ደውሎ የነገረኝ ታሪክ ሌላ ታሪክ። እኔ እና እሷ መሀል ያለ ምስጢር አለ እና ያንን ነገር መሸከም አቅቶኛል ብቻዬን፣ ማለት ብቻውን ማድረግ እንዳቃተው እና እኔ ጋ ያለውን ምስጢር እንድትወስድ ይፈልጋለሁ ነው ያለኝ። ስለዛ እኔ ማለት ሌላ ሰውም የነገረኝ ነገር አለ እኔ ነገሮችን ማስተካከል ስለከበደኝ ከዚህ በላይ መሄድ ስለከበደኝ መታት ውሰድ ነው ያለኝ። ስለዚያ ልጇን መታት ውሰድ አይነት ነገር ነው እያለኝ እያወራኝ የነበረው ማለት ነው። ዛሬ ደግሞ እናንተ ፈርቶ ይሁን ምን ይሁን የማውቀው ነገር የለም በዚህ መልኩ የሚያወራው። እኔ በየትኛው መንገድ ሆነ ራሴን ነፃ ማውጣት ነው የምፈልገው፣ በውሸት ሳይሆን ነገሮች ላይ እኔ እንደሌለሁኝ ይህን ተናገሬ ራሴን ነፃ ማውጣት ብቻ ነው የምፈልገው እንጂ ሌላ አይነት ስህተት ሌላ አይነት ነገር መስራት አልፈልግም።